የሀገራቸውን ዳር ድንበር ለማስከበር በፈቃደኝነት የሀገር መከላከያ ሰራዊትን እየተቀላቀሉ መሆኑን አስተያየታቸውን የሰጡ የጎንደር ከተማ ወጣቶች ተናገሩ። የሀገር መከላከያ ሰራዊትን ለማጠናከር በምልመላ ሂደት ብቁ ወጣቶችን መለየት መቻሉን የጎንደር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋ መኮንን ገልጸዋል። መሰረት ባዬ ተጨማሪ አላት። ጎንደር ከተማ ወጣቶች የሀገር መከላከያ ሰራዊትን እየተቀላቀሉ ነው። ሀገር ለማገልገል ወደ ሀገር መከላከያ ሰራዊት እየተቀላቀሉ መሆኑን የነገሩን ወጣቶቹ ዳር ድንበርን አስጠብቀው ህዝባቸውን ለማገልገል እንደሚሰሩ ተናግረዋል። ስሜ ታምራት አወቀ ይባላለሁ። ከአዞ ክፍለ ከተማ ቀበሌ 19 ነው የመጣሁት ወደ መከላከያ ሰራዊት ምዝገባ። በፍላጎቴ ሀገሬን፣ እናቴን፣ ደንበሬን አስከብራለሁ ብዬ ነው የመጣሁት። ስሜ ቢሆን ወርቆ ያለው ይባላለሁ። የመጣሁት አዞ ክፍለ ከተማ ቃል 19 ነው እና ወደ መከላከያ ሰራዊት ለመቀላቀል በፍላጎት ፈልጌ ራሴ ፈልጌ ሰራዊቱን ፈልጌ አገሬን ለማገልገል ተቀላቀያለሁ። ትግሌን እቀጥላለሁ። ደስ ብለኝም ነው የገባው። በፍላጎት መቀጥላለን የሀገር መከላከያ ሰራዊትን ማጠናከር ያስፈልጋል ያሉት የጎንደር ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተስፋ መኮንን በመልመላ ሂደት ብቁ የሆኑ ወጣቶችን መለየት እንደተቻለ አስታውቀዋል። ያው የሀገር መከላከያ ሰራዊትን ተዋጽኦ ለመጠበቅ ና የሀገራችን ዳር ድንበር ከማስከበር አኳያ እንደ ጎንደር ከተማ የሜዲካል ና የፊዚካል ምርመራ አሳልፈን ምልምሎችን የማነቃቃት የስነ ልቦና ዝግጅት እንዲያደርጉ ከማድረግ አኳያ ስራዎችን እየሰራና የቆየ ነው። አባቶቻችን ጠብቀው ያስቀጠሏትን ሀገር ለመጠበቅ ሁሉም የድርሻውን መወጣት አለበት ያሉት አቶ ተስፋ በከተማ ደረጃ በሚጠበቀው ልክ ወደ ተቋሙ በፈቃደኝነት የሚቀላቀሉ ወጣቶችን የመመልመል ስራ እየተከናወነ መሆኑንም አስረድተዋል። ለሀገራችን ክብርና ዝና ሲባል ሉዓላዊነታችንን ለማስከበር አባቶቻችን ብዙ ዋጋ ከፍለው ከዚህ ደረጃ አገራችን ጠብቀው ለእኛ አስረክበዋል። የእርስ በርስ ግጭት ከመግባት ወጥተን ዙሪያዋን ሀገራችን ለማስጠበቅ የአባቶቻችን ፈለግ ለመከተል አገራችን መረከብ የኛ የውዴታ ግዴታ ነው። ከዚህ አንጻር እንደ ጎንደር ከተማ ከዚህ ቀደም ከነበረው አኳያ በመጠንም በሞራልም የተሻለ የመከላከያ ምልምል የመለመልንበት ሁኔታ አለ።